መጣች ፕራንክ አደረጓት። ሌሚ እኔ ለውሰዳት አልወፈረችም በማለት እንግዲህ ፕራንክ አድርገዋታል። ፕራንክ መሆን አለበት። እውነት ለመናገር ሩታዬ፣ የኛ ጀግና፣ የኛ አንበሳ ከእናቴ ቤት ነው የምታረስ በማለት መልሳቸዋለች። አሁንም አዲስ ነገር አለ። አሰላም አሌይኩም ወረህመቱላ በረካቱ ውድና የተከበራችሁ ይክሩ ቤተሰቦች እንደምናላችሁንን አገራችን ሰላም፣ ፍቅር ያደርግልን። ኢትዮጵያ ለዘላለም ሩታ ፍልቅልቅ፣ ከሩታ ጎበዝ፣ ሩታ ጀግና። እንግዲህ እንዳሰበችው ተሳካላት። ዛሬም ሚላቴ እህቶቿ ተሰብስበው ፈንደቅደቅ እያደረጓት ነው። እውነት ለመናገር ሩታን በሳና ጀግና በመሆኗ ሩታን ለመፈተን ሚላቴ እኛ እንውሰዳት፣ እየበላች አይደለም፣ እየጠጣች አይደለም። ስለዚህ ከእኛ ቤት ልጇን ትተውና ከኛ ትምጣና እኛ እናርሳታለን፣ ስትል ሚላቴ እንዲሁም የሩትዬናት ዛሬ አመላለሳቸውንና አነጋገራቸውን እንደ ሩታ በትክክል መልሰዋል። ለምን ይመስላችኋል? ጥሩናት፣ ጀግናናት። ከመተግባሩ ያሳያል ማለት ነው። እንግዲህ ሩታዬ በአግባቡ መልሳላቸዋለች። ፕራንክ አድርገዋታል። በነገራችን ላይ ብድርን ያልመለሰ ሰው አይወለድ ብድርን ያልመለሰ ልጅ አይወለድ ተብሏል። ሩታ ፕራንክ ታደርጋቸዋለች ዙራ ሆኖም ግን ሩታ የደነገጠችበት አልበላሽም፣ አልጠጣሽም አንቺ ስለ ከሳሽ መውሰድ እኛ ወስደን ማድረስ አለብን ብለው እንግዲህ ፕራንክ አድርገዋታል ማለት ነው። የሩታዬ እናት መልሳቸውን ሰጠዋል። እድሜ ለእናትና ለአባት እድሜና ጤና፣ እድሜና ጤና በሉ ሀባይቤ ሲሆንልኝ በጉልበቴ ሳይሆንልኝ ተንበርክኬ ልጅን አርሳታለሁ። ገና በአስር ቀን ልውሰዳት የምትሉ እናንተ ወጣቶች ሲሉ እንግዲህ የሩታዬ እናት እድምጣቸውን አሰምተዋል። እውነት ነው። የሚገርማችሁ ነገር እኔ የሰጠው እኔ ልጅ ወልጄ ሩታዬ ደግሞ ልጅ ወልዳ ሰጠኛለች። ስለዚህ እናትና ልጅ አለያይም በማለት እንግዲህ ሄሮታዬ እናት ድምጣቸውን አሰምተዋል። አሁንም በድካሜ እውነት ለመናገር ፍራንክ አልመሰላቸውም ነበር። በመጨረሻ ላይ ግን ፍራንክ ነው ሲባል በጣም ነው የደነበጡት። አሳያችኋለሁ ቆዩ ብላለች። እንግዲህ ሩታዬ የቤተሰብ ፍቅር የቤተሰብ አንድነት የቤተሰብ ደህንነት እንደዚህ ሆነው ፍንድቅድቅ ሲሉ ሲደሰቱ ማነው የናፈቀው? እውነት ለመናገር ማለት ነው አስባችኋታል። እና ሩታ በቤተሰቦቿ ደስተኛ ናት። በቤተሰቦቿ ታጅባ ደስታዋን እያጣጣመች፣ ግን ሌሎች መጠው ሲያደፋረሱባት ደግሞ ነገሩ ይጠፋባታል ማለት ነው። ሩታ እንግዲህ ጎበዝና ጀግና አንበሳ ያልናት ለዚህ ነው። እኔ እንዴት ነው ሰው ቤት ሄጄ ወይም ከእህቶች ቤት ሄጄ የምታረሰው ለምን ይመስላችኋል ብላለች። እውነት እኮ ነው። ሩታ እንግዲህ መልሷ ያስደመመ አንድ ነገር ልናገር አለች። እውነት እናት ከልጁ ተለይቶ ይሆናል ወይ? ሲቀጥል ደግሞ የእናቴ ቤት ምን ሆኖ አርባይን ከጨረሱ በኋላ ትወስዱኛላችሁ ከፈለኩት መሄድ መብቴ ነው ብላለች። እንግዲህ እውነት ነው። ለመሰላችሁ እንግዲህ ልጅ ላላችሁ አራስ ለሆናችሁ ነው። ይሄን እንግዲህ ፍራንክ እየተደረጉና እየሆኑ ያሉ እውነት ለመናገር በጣም ተደስቼ ነበረ። በእውነቱ ሩታዬ ያስደምማናለች ሁልጊዜም። ደስ የሚል ቃል ጥሩ ቃል በቃ ሁሉን ነገር ግልጥ የሚያደርግ ቃል ነው የምትናገረው። አያችሁ እንግዲህ ምላቴ ፈጃ መጣ። እኛ ምን ወስድሽ ነን አንቺ እየወፈርሽ አይደለም እየከሳሽ ነው አለቻት። በአስር ቀኔ እንዴቱኝ ነው ምከሳ እንዴቱኝ ነውስ መወፍር። ስለዚህ እኔ አርግዣ ሳለ ምግብ የማልበላ ልጅ ነበርኩ። ስለዚህ አሁንም ጨጓራ ምናምን ስላለብኝ ቀስ በቀስ ነው መበላው እንጂ፣ አሁን አይደለም። እናትዬን እመዬን ትቼ ግን የሄደው ነገር የለኝም ብላለች ሩታዬ። እንግዲህ መልሷን መልሳለች። አያችሁ ፕራንክ አደረጓት እንግዲህ። ሁዶቼ ትናንት አይታችኋል። አብርሃም ወደ አዲስ አበባ እንደመጣ አዲስ አበባ መጥቶ ከሸጊት ጋር አብሮ እንዳለ ሩታ ታውቃለች። እና ቤላ ምን መልሰው እንደሰደዷትም እንደ ሰደደቻቸው አይታችኋል። እንግዲህ እናንተ ለናንተ መልስ ሰጠናል ማለት ነው፣ መልሱን ለእናንተ ትተናል። እንግዲህ አራስ በአስር ቀኗ ነይ ወዲህ ነይ ወዲያ እየተባለች ትፈልጊዋለሽ፣ አብረሽ መኖር ትፈልጊያለሽ ወይስ አትፈልጊም? ከሌላ ሰው ቢሆን ምን ትያለሽ? ትቀኛለሽ ወይስ ትተየዋለሽ? በመባል እንግዲህ ጥያቄና ጥያቄ መልስ ሆኖባታል ሩታ ግን በሚገባው መልስ ሰጣለች። ለዛም ማለት ነው ምላሹ ዛሬ ይቀርብላችኋል። እንግዲህ አብርሃም ዛሬ ምላሹን ይሰጣል ማለት ነው። እነ አቤላ ዛሬ እውነታውን ይዘው እንግዲህ ለአብርሃም መልሱን ይናገራሉ። ዛሬ እንግዲህ መልሱን እንጠብቃለን። አያችሁ ይህ ነው እንግዲህ የሰው ልጅ ሁለት እግር እግራግር የተባለ እነሱ ጠያቂ መሆን የለባቸውም። ሩታ ምናያለች፣ እናንተ ጠያቂ መሆን የለባችሁም ነበር ራሱ ነው መጠየቅ ያለበት። ስለዚህ እዛው ከፈቀደው ጋር መኖር መብት ሆኖ አልፈልገውም በማለት ምላሿን ሰጣለች። የኛ ጨረጋ ሩታ ሀብቴ ዛሬም ተደስታለች። በቤተሰቦቿ በቤተሰቦቿ ፈንደቅደቅ ብላለች። እንደዚህ አምሮባት በመምጣቷ በጣም ደስተኛ ነን። ሀባይቤ እንግዲህ ቤተሰብ ያላችሁ እድሜና ጤና በሉ። ምንም ብትጋጩ፣ ምንም ብትለፉ፣ ምንም ቢሆን ቤተሰብ ቤተሰብ ነው። አያችሁ አደለ። እና እንግዲህ ዛሬ እዩልኝ፣ ሲያ አቤት ውበት፣ አቤት ሲያማመሩ፣ ዋው ብያለሁ። እና የለያያችሁ የኔ ልዮች የኔ እንቆች ሩታዬ ጀግናና አንበሳ በመሆኗ ዛሬም እውነታውን ተናግራለች። ፕራንክ ተደርጋለች። እንግዲህ አብርሃም ከቆንጅት ጋር ይመጣል ወይስ ሳይመጣ? ሩታ እውነታውን ተናግራለች። በቃ ልጁን እየመጣ መጠየቅ ከፈለገ መጠየቅ አለበት። ከእንግዲህ በኋላ በቃኝ ብላለች። እንግዲህ እኛም መልሱን እንጠብቃለን ማለት ነው እና ውዶቼ ሩታ እንዲሁም ጥሩ አካሄድ ነው የሄደችው ለመሰላችሁ። በጣም ሰውነቷ ያልወፈረ፣ በጣም ያልከሳች፣ በጣምም አንድየዋን ያልተንዘባዘበች እንቁና ጀግና አንበሳ ያው ሩታ ሆና የወለደች ሩታ ብቻ ናት እና ደስ አይልም ግን ያበናት? አዎ ደስ ይላል። እንወዳችኋለን፣ እናከብራችኋለን። እውነት ለመናገር በጣም ተደስተናል። ሀባይቤ ዛሬ የሩታ መልስ ደስ አሰኝቶኛል። ፕራንክ ስለተደረገች ስለመጣችልን የእኛ እንቁ እንግዲህ ሀይምሯ ይረበሻል ብዬ ነበር ግን እሷ ጎበዝና አንበሳ ጠንካራ ስለሆነች አሁንም ምንም አልተሰማት። እንግዲህ ሚላቴ ልውሰድ እና ልረሳት ስትል እዚህ ዋምጭና አጥሜቶን ምኑን እያላችሁ አይደለ? እዚው ገንፎውንም አጥሚቱንም እየሰራችሁ ስለሆነ እዚህ ወረሱ ይብላ። እንግዲህ አሳርፋቸዋለች። ጥሩ መልስ ነው። አያችሁ፣ የኛ የሴቶች ተምሳኤል የሴቶች ኮሚቴ ሩታ ሀብቴ ውበዛ፣ አሁንም ሂጅበት ብለናል። እንወዳችኋለን፣ እናከብራችኋለን። ሻር ላይክ እያደረጉ ቤተሰብ ይሁኑ። እውነት ለመናገር ሩታ ጎበዝና በጣም